እንኳን ወደ ቻናላችን በደህና መጡ። በዛሬው ዝግጅታችን በኢትዮጵያ እጅግ የተከበሩ የሚዲያ ሰዎች መካከል አንዱ የሆነውም ደረጀ ኃይሌን አስደናቂ ታሪክ እንተርክላችኋለን። ከጋዜጠኝነት ባሻገር አስገራሚ ድምፅና ስራዎቹን እንቃኛለን። በተወዳጁ የቴሌቪዥን ዝግጅቱ በነገራችን ላይ ስላተረፈው ዝናም ጭምር እንዲሁ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። አብሮነታችሁ ያስፈልገናልና እናንተ ከሌላችሁ እኛም የለንም። በኢትዮጵያ መገናኛ ብዙሃን ዘንድ የተከበረ አቶ ደረጀ ኃይሌ በነገራችን ላይ በተሰኘው ፕሮግራሙ፣ በሚያዘጋጀው ትኩረት ቀስቃሽ ፕሮግራሙ ለራሱ የተለየ ቦታን ፈጥሯል። ሰኔ 3 ቀን 1967 ዓ.ም በአዲስ አበባ ከተማ ከየመን አባትና ከኢትዮጵያዊ እናት የተወለደው አቶ ደረጀ ሕይወቱ የማኅበራዊና ፖለቲካዊ ጉዳዮችን የሚመለከትበት ልዩ መነጽር የፈጠረለት መንገድ ነበር። የእድገት አካባቢው ዛሬ በርካቶችን በሚያስደምምበት ማንነቱና በኋላም የሚዲያ ድምፁን እንዲቀርጽ ተጽዕኖ እንዳሳደረበት ይነገራል። የትምህርት ጉዞ በአዲስ አበባ የጀመረው አማ ደስታ አንደኛ ደረጃ ትምህርት ቤት በመቀጠልም ዳግማዊ ሚኒሊክ እና ሚኒሊክ ሁለተኛ ደረጃ ትምህርት ቤቶች የመግባቢያ እና የማህበረሰቡ ቀደምት ፍላጎትን ያሳደጉ ተቋማት ውስጥ ተምሯል። በኋላም የሂሳዊ አሳሰብና የአካዳሚክ ልህቀት ማዕከል ወደሆነው ወደ አዲስ አበባ ዩኒቨርሲቲ ገብቷል። እነዚህ ዓመታት ምሁራዊ መሰረቱን ከማስፋት ባለፈ በጋዜጠኝነት እና በህዝባዊ ውይይት አካሄዱ ላይ ተጽዕኖ ሊያደርጉለት ማህበራዊ ድርጅቶች ጭምር ያጋለጡት ናቸው። ደረጀ ኃይሌ ከ23 ዓመት በላይ ከኢትዮጵያ ውጪ ሀገር ኖሯል። በዓለም አቀፍ ደረጃ ብዙ ሀብት አግኝቷል። የዓለም አቀፋዊ ልምድ በሱ እይታ ውስጥ ወሳኝ ኃይል ነበር። በውጭ ሀገር በነበረበት ወቅት የመገናኛ ብዙሃን ተረካዎችን የመቅረጽ የአስተዳደር ተጽዕኖ የመፍጠርና የህዝብ ንግግርን ከፍ ለማድረግ ያለውን ኃይል በማደራጀት ቆይቷል። ወደ ኢትዮጵያ ሲመለስ እንደ ባለሙያ ብቻ ሳይሆን የሀገር ውስጥ የሚዲያ ምህዳሩን በከፍተኛ ቅንነትና ጥልቅ የምርመራ ጉጉት ለማበልጸግ የቆረጠ ባለራእይ ሆኖ ነበር። ደረጀ ዋና ተጽዕኖ በአርትስ ቲቪ ዓለም ላይ ያስተላለፈው በነገራችን ላይ የቴሌቪዥን ፕሮግራም ፈጣሪ ፕሮዲውሰርና አዘጋጅነት ጭምር ሚና ነው ያለው። ፕሮግራሙ በጥራት አመራረቱ ብቻ ሳይሆን ከኢትዮጵያ አንገብጋቢ ፖለቲካዊና ማኅበራዊ ጉዳዮች ጋር ለመተሳሰር ባሳየው የጎላ ድፍረት ጭምር ተወዳጅ አድርጎታል። ከደረጀ መሪነት ጋር በመሆን ትዕይንቱን ከፖለቲካ መሪዎች፣ ምሁራንና አክቲቪስቶች ጋር ከአንዳንድ የሀገሪቷ ተጽዕኖ ፈጣሪና አከራካሪ ሰዎች ጋር ግልጽ፣ ታማኝና ወሳኝ ውይይቶች መድረክ ከሆነ ሰነባብቷል። በሙያ ሕይወቱ ውስጥ ጉል ስፍራ ከሚሰጣቸው ጊዜያት አንዱ ከቅርብ ዓመታት ወዲህ በኢትዮጵያ የፖለቲካ ለውጥ ውስጥ ዋና አካል ከሆነው ከጀዋር መሐመድ ጋር ያደረገው ቃለ ምልልስ ነው። ደረጀ ቃለ ምልልሱን ያደረገው ግልጽነት፣ ቆራጥነትና አክብሮትን በተላበሰ መልኩ ሲሆን ይህም በሚዛናዊ አቀራረብ የህዝብ አድናቆት እንዲያትረፍ አስችሎታል። በዝግጅቱ ውስጥም ስሜት ብቻ ከማሳየት ይልቅ የተወሳሰቡ ጉዳዮችን ሞግቷል። ተመልካቾች በጥበቡ እንዲሁም አስቸጋሪ ጥያቄዎችን በሙያዊውና በታማኝነት ያስተናገደበት መንገዱን አወደሰውለታል። የደረጀ ኃይሌን ስራን በተለይም ለየት የሚያደርገው እሱ ያነሳቸው ርዕሰ ጉዳዮች ብቻ ሳይሆን የሚጠይቅባቸው መንገዶች ጭምር ነው። የሱ ዘዴ ጥልቅ ውይይት ረጋ ያለ ሳቢና ስልታዊ ነው። ለምላሽ ሲል ማስቆጣትን ዓላማ ሳይሆን እውነትን ለመግለጽ አውድ ለማቅረብና ለታዳሚው ሂሳዊ አስተሳሰብን የሚያበረታታ መነፅር ለማቅረብ የሚታትር ነው። የረጋ መንፈስና የአክብሮት ቃና ፕሮግራሞቹን ተደራሽና እምነት የሚጣልባቸው ያደርጋቸዋል። በተለይም የሚዲያ ፖላራይዜሽን ከባድ በሆነበት ሀገር ላይ። ደረጀ በነገራችን ላይ በተሰከኛው ዝግጅቱ የኢትዮጵያ ቴሌቪዥን የጋዜጠኝነት ደረጃን ከፍ አድርጓል። ስራው በአካዳሚክ በአክቲቪዝም እና በህዝብ ግንዛቤ መካከል ያለውን ወሳኝ ክፍተትም የሚሞላ ነበር። ከመንግስት ባለስልጣን ወይም ከህዝባዊ ተሟጋች ጋር ተቀምጦ ውይይቱን በመረጃ ላይ የተመሰረተ እና የህዝብ ጥቅም ላይ ያተኮረ መሆኑን ያረጋግጣል። በተለይም እንደ ደረጀ ኃይል ያሉ ኢትዮጵያውያን ጋዜጠኞች ጥቂት ከመሆናቸው አንፃር ደረጀ ለኢትዮጵያ ብርቅም ድንቅም የሆነ ጋዜጠኛ ነው ቢባል ማጋነን አይሆንም። ደረጀ ተወዳጅ ድምፅ ካላቸው ጋዜጠኞች መካከልም አንዱ ነው። ከድምፁ ባሻገር በስራው ከአዲስ አበባ የመማሪያ ክፍሎች ወደ ዓለም አቀፍ መድረክና ወደ ኋላ ተመልሶ ለአስርት ዓመታት የፈጀው ጉዞን የጥንካሬና የራዩ አንዱ ማሳያው ነው። ደረጀ ኃይሌ በኢትዮጵያ ውስጥ ካሉ የመገናኛ ብዙሃን ባለሙያዎች የሚለየው በሙያዊው እርጋታ፣ በአእምሮ ጥልቀትና ያለ ፍርሃት የማወግጉት ያለው በመሆኑ ጭምር ነው። ብዙ የሚዲያ ባለሙያዎች የምስጢራዊነት ያላቸውን ርዕሰ ጉዳዮች ቢያመልጡም፣ ደረጀን ግን ሚዛናዊ በሆነ መንገድ ለመዳሰስ ይጥራል። አወዛጋቢ ጉዳዮችን በግልጽና በአክብሮት ለመፍታት የእሱ የቃለ መጠየቅ ስልቱ ጠበኛ ወይም ከመጠን በላይ ቀዝቃዛም አይደለም። ይልቁንስ ጥልቅ ማድመጥ፣ ከባድ ጥያቄዎችን መጠየቅና እንግዶቹ ሙሉ ለሙሉ ምላሽ እንዲሰጡ ቦታ መፍቀድን የሚያካትት ነው። በብዙ ፍጥነት ወይም ጥልቀት ከሌላቸው የንግግር ትርኢቶች በተለየ በነገራችን ላይ በጥልቀት በተረጋጋና ሚዛናዊ ቃለመጠይቆች ይታወቃል። ደረጀ ኃይሌ እንግዶቹ ፖለቲከኞች፣ አክቲቪስቶች፣ ምሁራን፣ ሌሎችም ሙሉ በሙሉ ሀሳባቸውን እንዲያስረዱ ቦታ የሚፈቅድላቸው ነው። በዚህም ደረጃ አወዛጋቢ ወይም ከፍተኛ ተደማጭነት ያላቸው ሰዎች ቃለ መጠይቅ ከማድረግ ወደ ኋላ አይልም። እንደ ጀዋር መሐመድ ካሉ ሰዎች ጀምሮ እስከ ከፍተኛ ባለስልጣናትና የስርዓቱ ተቺዎች ለተለያዩ አስተሳሰቦች መድረኩን ሲከፍት ቆይቷል። ይህ ስራውም በተለያዩ ክፍሎች ለመናገር ያለው በፍቃደኝነት ለፍትሃዊነትና ለድፍረትም እንደዚሁ መልካም ስም የሚሰጠው ነው። የደረጀ ኃይሌ ቃና መቼም ጠላትነትን ሆነ ክብር የጎደለው አይደለም። ነገር ግን በግልጽና በልበ ሙሉነት ከባድ ጥያቄዎችን የሚያነሳባት፣ እንግዶቹን በእውቀት የሚሞግትበት፣ የተረጋጋና አሳቢ አካባቢን የጠበቀ፣ በቀጥታ እንዲመልሱ ለመገፋፋት የሚጥር ነው። መርሃ ግብሩም ቢሆን የኢትዮጵያውያን ህዝብ በቀጥታ የሚነኩ ጉዳዮችን ማለትም እንደ ፖለቲካ ማሻሻያ፣ የዘር ውዝግብ፣ ታሪክ፣ ፍትህ፣ አንድነት፣ አስተዳደርና ብሔራዊ ማንነት ያሉ ጉዳዮችን በየጊዜው የሚያጎላ ነው። ደረጀ ከሰራቸው ዋና ዋና ነገሮች አንዱ ለቃለ ምልልሶቹ የሚያመጣቸው ስሜታዊ ብልህነት ነው። መቼ እንደሚገፋ መቼ ቆም እንደሚልና መቼ ዝምታ እንደሚመርጥ እንደሚፈቅድም ያውቃል። ድምፁ ሳቢ ነው። የፊት ገጽታው የተረጋጋ ነው፣ እናም አቋሙ ግልጽነትን ይጋብዛል። እነዚህ ጥቃቅን ባህሪያት በጣም የተጠበቁ እንግዶችን እንኳን እንዳይሳቅቁ የሚያደርግ ነው። ደረጀ ኃይሌ በስክሪኑ ላይ ከመታየቱ ባሻገር ከመጋረጃው ጀርባ ወሳኝ ሚና ይጫወታል። በእያንዳንዱ ክፍል ውስጥም በፅንሰ ሐሳብ ዕቅድ፣ ምርመራና ምርምርና ምርት ውስጥ ይሳተፋል። ይህም የተግባር አካሄድ በሀገራችን ላይ የውይይት መድረክ ብቻ ሳይሆን ለመማርና ለማሰላሰል በጥንቃቄ የተያዘ ቦታ መሆኑን ያረጋግጣል። ወጥ የሆነ የጥልቀት ትክክለኛና ተገቢነት ደረጃን ለመጠበቅ ከቡድኑ ጋር በቅርበት ይሰራል። በውጭ አገር ያለውን የኋላ ታሪክና የሕይወት ተሞክሮም ሰፋ ያለ እይታ እንደሰጠው የብስለት ስራዎቹ ምስክር ናቸው። እንዲሁም የሕዝብ ንቃተ ሕሊናን የሚቀርጹ ርዕሶችን በመምረጥም ይታወቃል። ደረጀ ጎልቶ እንዲወጥ ያደረገው ለተመልካቾቹ ያለው ክብር ነው። መቼም የኢትዮጵያ ህዝብ የማሰብ ችሎታው አቅልሎ አይመለከትም። ውስብስብ ጉዳዮችን ከማቅለል ወይም ትረካ ከመግፋት ይልቅ ሐሳቦችን በተሟላ መልኩ ሰንዶ ያቀርባል። እናም ተመልካቾቹ እንዲወስኑ ይፈቅዳል። ይህም በተመልካቾቹ ላይ ያለውን እምነት ከይዘቱ ጋር በስሜት ብቻ ሳይሆን በእውቀት የሚሳተፍ ታማኝና አሳቢ የተመልካች መሰረትን ለመፍጠር ረድቶታል። ደረጀ ኃይሌ በኢትዮጵያ ዘመናዊ የሚዲያ ታሪክ ውስጥ ድንቅ ሰው ሆኖ ቆሟል። ከድራማ ጥልቀትን ከአዝማሚያ እውነትን ከመለያየት ይልቅ ውይይትን የመረጠ ሰው ነው። በነገራችን በኩል የቴሌቪዥን አስተናጋጅነት ሚናን እንደ ቃለ መጠይቅ ብቻ ሳይሆን በሕዝቡና በመሪዎች መካከል አሳቢ አስታራቂ ሆኖ ቆይቷል። በተረጋጋና በአክብሮት ውስጥ ከተወሳሰቡ ብዙ ጊዜ አወዛጋቢ ከሆኑ ርዕሰ ጉዳዮች ጋር የመሳተፍ ልዩ ችሎታው ሳይጠቀስ የሚታለፍም አይደለም። ደረጀ ኃይሌ ከሚዲያ ስብዕና በላይ የጋዜጠኝነት ኃላፊነትና የሞራል ግልጽነት ማሳያም ጭምር ነው። እንደ ሀገራዊ መስታወት ሆነ የሚያገለግል መድረክ ላይ ጥበብን፣ ትዕግስትና ድፍረትን የሚያመጣ በስራዎች ውስጥ ችግሮችን እና አቅማችንን የሚያንጸባርቅ ሰው ነው። የዛሬው ዝግጅታችን በዚህ አበቃ። ቀጣይ በሌላ እስከምንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳችሁ። አብሮነታችሁ አይለን። በቸርቆኝ